ግዛቶች በሚነዋወጡበትና ትንቢቶች በሚስጥር በሚነገሩበት በአንድ ጥንታዊ ዘመን ከዋክብት እንደ አምላክ በሚመለኩበት ምድር አንድ ሕፃን ተወለደ። ነገር ግን የዚህ ሕፃን ታሪክ ሕዝቡ በሚያከብራቸው የሰማይ ከዋክብት የተጻፈ አልነበረም። ይልቁንም በእሳት በእምነትና በጥንታዊ አረማዊ የአምልኮ ሥርዓቶች ከተሸበበ ዓለም ውስጥ ሊቀረጽ የተገባ ነበር። እግሮቹ ከሚያውቀው ዓለም ሲያሸሹት ልቡ ግን ወደሚታየው እውነት እየመራው ነበር። የገዛ አባቱ የእነዚያ የድሮ አማልክት ጠባቂ፣ የጣዖት ካህን ሆኖ ልቡ በአዲሱ በሚያቆጠቁጠው የክርስትና እምነት ብርሃን ላይ እንደ ድንጋይ ደንድኖ ነበር። በቤት ውስጥ የሁለት ዓለማት ግጭት፣ የሁለት እምነቶች ትግል በለጋው ሕፃን ነፍስ ላይ ጥላቸውን አጠሉ። እንዲህ ካለው አስቸጋሪ መነሻ የተነሳው ይህ ልጅ እንዴት በሚሊዮን ለሚቆጠሩ ምዕመናን የብርሃን ፋና ሊሆን ቻለ? እንዴትስ ስሙ ከዋክብትን ከሚያመልኩ ሰዎች መንደር ተነስቶ በሰማያዊ መዝገብ ሰፈረ? ጉዞው ገና ከጅምሩ በውጥረትና በመከራ የተሞላ ነበር። ምስጢሩስ ምንድን ነው? አብራችሁን ቆዩ። ይህ በጣዖት መንደር መሃል የተወለደው ድምፁ መቶ ዘመናትን ተሻግሮ የሚያስተጋባው የቤተክርስቲያን ጠንካራ ዓምድ የሆነው የቅዱስ ኤፍሬም አስደናቂ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ይህን ዝግጅት ወደ እናንተ ለማድረስ የኤፍራጥስ ወንዝ የተሰኘውን የዲያቆን ሄኖክ ኃይሌ መጽሐፍ ተጠቅመናል። ይህ ዝግጅት ከመጽሐፉ ጥቂት ገጾችን ብቻ በመቀንጨብ የተዘጋጀ በመሆኑ ውድ ተመልካቾች መጽሐፉን ገዝታችሁ እንድታነቡ እየጋበዝን ለጸሐፊው መምህራችን ቃለ ሕይወትን ያሰማልን ለማለት እንወዳለን። የኤፍራጥስ ወንዝ አንድ መናኝ በሕልሙ ሁለት መላእክትን ያያል። መላእክቱ በእጃቸው የተጻፈበት እጅግ ትልቅ ጥቅል ብራና ይዘዋል። እንዲህ እያሉም ይነጋገራሉ። ይህንን ጽሑፍ ለማን እንስጠው? ይህንን ጥበብና ቅኔ ለመሸከም የሚችል ትሕትና ያለው ሰውስ ማን ነው? እየተባባሉ ተነጋገሩ። በመጨረሻም አንዱ መልአክ እንዲህ አለ፣ ይህንን ጽሑፍ ወስደን ለቅዱስ ኤፍሬም እንስጠው፣ እርሱ ሊሸከመው ይችላል ተባባሉ። በእርግጥ በኋላ እርሱ በትሕትና አቤቱ የጸጋህን ማዕበል ያዝልኝ እስኪል ድረስ የቃል እግዚአብሔር ዝናብ የፈሰሰበት፣ የቅኔ ማዕበል ያማታው፣ የወላዲታ አምላክ ፍቅር ያስጨነቀው፣ የትሕትና ባሕር ያሰመጠው እርሱ ቅዱስ ኤፍሬም ነው። እንደ እውነቱ ከሆነ የቅዱስ ኤፍሬምን የቅኔና የምሥጢር ጸጋ እግዚአብሔር ለእንደኔ አይነቱ ትዕቢተኛ ቢሰጠው በትዕቢት ፈንድቶ መሞቱ እንደማይቀር ስለሚያውቅ ለፍጡሩ ይራራልና ከሚቻለው በላይ ጸጋን አያሸክመውም። ለትሑታን ግን ጸጋን ይሰጣልና በዚያ ዘመን የቃሉን ዝናብ ሊያከማችበት የመረጠው እጅግ ጥልቁ ጎድጓዳ ስፍራ ትሑቱ ሶርያዊው ማር ኤፍሬም ነበር። ቅዱስ ጎርጎሪዮስ ዘኑሴስ በትምህርቱ ውሃ ቤተ ክርስቲያንን ያራሰ የቤተ ክርስቲያን የኤፍራጠስ ወንዝ ብሎ የሚጠራውን ቅድስት ቤተ ክርስቲያንን በቅኔ ጎርፍ በዝማሬ ማዕበል ያስጨነቀውን ከ12000 በላይ ቅኔያዊ መዝሙራትን የደረሰውን ወንጌላትንና የኦሪት መጻሕፍትን የተረጎመውን መናፍቃንን በቅኔ ውበት ለዛ ያሳጣቸውን የእንባ ምንጭ የምናኔ ጥግ ቅዱስ ኤፍሬምን እስቲ በዚህ አጭር ጽሑፍ እንዘክረው። ለፈጣሪውና እርሱ ላከበራቸው ቅዱሳኑ የቅኔ ዝናብን ያወረደው ቅዱስ ኤፍሬምን እስቲ በደካማ ብዕር አብረን የተደነቀ ቅድስት ሕይወቱን እያሰብን ያሳበን እንድነቀው። እርግጥ ነው ቅዱስ ኤፍሬም በአካለ ሥጋ በነበረበት ዘመን እርሱን ማመስገን እጅግ ከባድ ነበር። ራሱን በትህትና ከጌቶች ልጆች የሚወድቀውን ፍርፋሪ የሚለምን ውሻ ብሎ የሚጠራው ሶርያዊ ኮኮብ ቅዱስ ኤፍሬም ስለ እርሱ የመዘገቡ ቅዱሳን እንዲገልጹት ከሆነ ሰው ሊያመሰግነው ሲል ሰውነቱ በፍርሃት ላብ ይጠመቅና ይንቀጠቀጥ ነበር። በሕይወቱ ሳለ ራሱን ከልቡ ዝቅ አድርጎ የሚያይና ሲያከብሩት እምባ የሚቀድመው ትሑት ነበር። ፓትርያርኩ ቅዱስ ባስልዮስን ለማግኘት ባደረገው ጉዞ ወደ ቤተ መቅደስ በገባ ጊዜ ባስልዮስ እየሰበከ ነበር። ስብከቱን ሲፈጽም በመንፈስ ቅዱስ ገላጭነት አንድ ቋንቋ ከመናገራቸው በፊት በአስተርጓሚ እርዳታ ኤፍሬም ነ ሆይ አስብሎ ቅዱስ ባስልዮስ አስጠየቀው። ቅዱስ ኤፍሬም በባስልዮስ አንደበት ስሙ ሲጠራ ሲሰማ ከመንግሥተ ሰማያት መንገድ ርቄ የተጣልኩ ኤፍሬም እኔ ነኝ ካለ በኋላ በእምባ እየታጠበ አባቴ ሆይ ለኀጢአተኛው ክፉ ሰው ራርተህ በጠባቡ መንገድ ምራኝ አለው። ቅዱስ ኤፍሬም ከትሕትናው ብዛት ከሞተ በኋላ እንኳን ክብር እንዳይሰጠው እንዲህ ሲል አዟል። ስትቀብሩኝ በክብር አትቅበሩኝ፣ ሥጋዬን በትከሻችሁ ይዛችሁ ወደ ጉድጓድ ወርውሩኝ። ማንም ስለ እኔ መልካም ነገርን እንዳይናገር፣ ይልቅ ምን አይነት ክፉ ሰው እንደነበርኩ በመቃብሬ ላይ ምራቃቸውን ይትፉ። ሰውነቴን በርሱ የተሸፈነ ይሁን። የክፉ ምግባሬ ሽታ አይሸታችሁምን? ቢሸታችሁ ኖሮ ከእኔ ትሸሹና የኀጢአቴን መግፋት አይታችሁ ሥጋዬንም ሳትቀብሩ ትቀሩ ነበር ብሏል። እንዲህ ሲናገር ለሚሰማው ሰው ኃጢአተኛ ይምሰለው እንጂ እርሱ ቅድስናው ለራሱ እንኳን የማይታየው ትሁት መናኝ ጻድቅ ነበር። ቅዱስ ጎርጎሪዮስ ስለ ቅዱስ ኤፍሬም የበረሃ ተጋድሎ ሲገልጽ ወደ በረሃ እየወረደ የመጥምቁ ዮሐንስን ኃይል ተሞልቶ ይመለስ ነበር ይለዋል። ሌላው አባት ቅዱስ ጎርጎሪዮስ ዘእንዚናዙ ደግሞ ስለ ቅዱስ ኤፍሬም ተጋድሎ ሲገልጽ በበረሃ ብዙ ጊዜን ያሳልፍ ነበር፣ አኗኗሩም ነፍሱ ከሥጋው የተለየች ያህል ከዓለም ተለይቶ ነበር ይለዋል። በእርግጥ እርሱ በበረሃ ተጋድሎ ጌታችን ተገልጦ ቃል በቃል እስኪያነጋግረው ድረስ የደረሰ አባት ነበር። ለዚህም ነበር ሰዎች ባገኙት ቁጥር ዘመኑ የትንሣኤ ሰሞን ባይሆንም እንኳን ክርስቶስ ተንሳ ሙታን እያለ በደስታ ያበስር የነበረው። ቅዱስ ኤፍሬም የድርሰቶቹ ነገር ሃይማኖታዊ ጥልቀትና የቅኔዎቹ ውበት በብዙዎች ላይ አንድ ላይ የማይገኝ ጸጋ የተገኘበት ሰው ያደርገዋል። በነገር ሃይማኖት እየተራቀቀና በጥልቀት እያስተማረ የሚገልጽበት መንገድ ቅኔያዊ ወይም ፖዬቲክ የማይጎድለው ሲሆን አቀራረቡ ውብ በመሆኑ ደግሞ ጥልቀቱ የሚያሳሳ ሊቅ ነው። ቅዱስ ኤፍሬም በግጥም እየተቃኘ በዚያው ልክ ጥልቅ የመጽሐፍ ቅዱስ ትርጓሜን የሚያራቅቅ አቀራረብ ነበረው። የቅዱስ ኤፍሬምን ድርሰቶች ከሶርያ ቋንቋ ወደ እንግሊዘኛ በመተርጉምና በሶርያ ሊቃውንት ድርሰቶች ሁሉ ላይ የአርታይነት ሚናን በመጫወት ምስራቃዊውን ወንዝ ቅዱስ ኤፍራጥስን ለምዕራቡ ዓለም ያስተዋወቀውና ለዚህም ሥራው የሶርያ ኦርቶዶክሳዊት ቤተክርስቲያን የክብር ኒሻን የሸለመችው የኦክስፎርድ ዩኒቨርሲቲው ሰባስቲያን ብሩክ ስለ ቅዱስ ኤፍሬም ትርጓሜና ቅኔ ጥልቀት ሲናገር አንድ ሰው የቅዱስ ኤፍሬምን ቅኔዎችና ትርጓሜዎች ለመረዳት በእርሱ ደረጃ መጽሐፍ ቅዱስን መረዳት ያስፈልገዋል፣ ይለዋል። በእርግጥም ቅዱስ ኤፍሬም ብሉይን ከአዲስ ጠንቅቆ ከማወቅ አልፎ እጅግ የተቀኘበት ሲሆን እንኳን ተራዎቹ አንባቢዎች ቀርቶ መጽሐፉን የጻፉት ነቢያት ራሱ በሚያይበት ውብ አተያይ የእግዚአብሔርን ድንቅ ሥራ ሊያደንቁበት የሚችሉ እጅግ ውብ ተርጓሚ ባለቅኔ ነው። ቅዱስ ያዕቆብ ዘንጽቢን በታላቁ ጉባኤ ኒቂያ በወጣትነቱ የተገኘው ቅዱስ ኤፍሬም በጽሑፎቹ ሁሉ ከሰለስቱ ምእት ጀምሮ የተጠበቀውን የተቀደሰ ሃይማኖት አራቆ የጻፈ የነገር ሃይማኖት ሊቅ ነው። ቅዱስ ኤፍሬም በእግዚአብሔር ቃል ባሕር የዋኘ ቅዱስ በመሆኑ በምናውቃቸው የመጽሐፍ ቅዱስ ታሪኮች ውስጥ የተደበቁ ድንቅ ምስጢራትን እጅግ ልብ በሚነኩ ቃላት እያወጣ ነፍሳችንን በሐሴት የሚያቀልጥ መተርጉም ነው። ጥቂቶቹን ለምሳሌ ላንሳ። በብሉይ ኪዳን ከምናንባቸው ታሪኮች መካከል በአዲስ ኪዳን መንፈስ ለመቀበል የሚያስቸግሩ አንዳንድ ታሪኮች አሉ። ከነዚህ መካከል በመልካም የምትወደሰው ሳራ አብርሃም ከአጋር የወለደውን እስማኤልን ለምን ሳቀ ብላ ከቤት ያባረረችበት ታሪክ፣ ትዕማር ከባሉ አባት ከይሁዳ ልጅ ለመውለድ ብላ እንደ ሴተኛ አዳሪ ለብሳ አብራ የተኛችበት ታሪክና ሩት ቦኤዝ እንዲያገባት በመፈለጓ ምክንያት በተኛበት ከድንኳኑ ገብታ ከእግሩ ስር የተኛችበት ታሪኮች ናቸው። ቅዱስ ኤፍሬም እነዚህን ታሪኮች፣ ሶስቱም ሴቶች የክርስቶስ አያቶች መሆናቸውን በማስተዋል በቅኔው እንዲህ ትርጉም ይሰጣቸዋል። ጌታ ሆይ፣ የአንተ አያቶች ሊሆኑ ሴቶች ወንዶችን ተለማመጡ። ሳራ በእስማኤል ላይ ተቆጥታ ያባረረችው በልጇ በይስሐቅ በኩል የአንተ አያት የመሆንን ክብር እንዳትነጠቅ ፈርታ ነበር። ጨዋዋ ትዕማር እንደ ጋለሞታ የለበሰችው የአንተ አያት ለመሆን ነበር። ሩትም ዝግር ሥር የተኛቸው የአንተን ተስፋ ደጅ ልትጸና ነበር ይላል። ጌታችን ከድንግል ማርያም ስለ መወለዱ ታሪክ ብዙ ቅን ያፈሰሰው ይህ አባት የጌታን መወለድ የድንግሊቱን መመረጥ በብዙ አቅጣጫ አይቶታል። ከሁሉም ልቡን የነካው ከድሆች ልጅ ለመወለድ መምረጡ ነው። ብዙ ሴቶች ድንግል ትጸንሳለች የሚለውን ትንቢት ሰሙ። የነገሥታት ሴት ልጆችና የባለጠጎች ልጆች መሲሁን ሊወልዱ በተስፋ ተጠባበቁ። እርሱ ግን ከድሆች ልጅ ተወለደ። ጌታ ሆይ በአንተ ምክንያት የነገሥታት ልጆች በደሆች ልጆች ቀኑ ወደ ደሃዋ ቤትም ነገሥታት እጅ መንሻን ይዘው ሄዱ ይላል ቅዱስ ኤፍሬም። የወንጌልን ታሪክ በታሪኩ ውስጥ ካሉ ሰዎች ቦታ ራሱን እያስገባ በእነርሱ አንደበት መቀኘት ልማዱ ነው። ጌታ በተወለደና እንደ ሕፃናት ባደገ ጊዜ የነበረውን ቅዱስ ዮሴፍን ሆኖ እንዲህ ሲል ይናገራል። ዮሴፍ እግዚአብሔር ወልድን እንደ ሕፃንነቱ አቀፈው፣ እንደ አምላክነቱም አገለገለው። በመሐሪነቱ እጅግ ደስ አለው። በፈራጅነቱ ግን እጅግ ፈራው። እንዲህ ሲል የልዑልን ልጅ ለእኔ እንደ ልጅ ይሆን ዘንድ ማንሰጠኝ! እናት በጸነሰች ጊዜ ተቆጥቼ ነበር፣ በስውር ልተዋትም አስቤ ነበር። በማኅፀኗ ውስጥ ከድህነቴ ሊያውጣኝና ባለጠጋ ሊያደርገኝ የሚችል የተሰወረ ሀብት እንዳለ አላወቅኩም ነበር። ከእኔ ዘር የሚሆን ዳዊትስ አክሊሌ ደፋ ንጉስ ነበር። እኔ ግን የተናቀ ደሃ ሆንኩ። እንደ እርሱ ንጉስ በመሆን ፈንታ አናጢ ሆንኩ። አሁን ግን እነሆ አክሊል ወደ ቤት የመጣ የአክሊላት ሁሉ ጌታ በእቅፌ ነውና ይለናል። ከዚህ በኋላ ከዚያው የልደት ታሪክ ሳይወጣ ቅዱስ ኤፍሬም ጌታን ስለወለደችው ድንግል ማሰብ ይጀምራል። መጀመሪያ ስሟን ለመጥራት ቃላት ለመምረጥ ይጨነቃል። ስለዚህም ልጇን ክርስቶስን እንዲህ ሲል ያናግረዋል። ጌታ ሆይ እናትህን ማን ብለን እንጥራት? እናት ብቻ እንዳንላት ድንግል ሆና አገኘናት። ድንግል እንዳንላት ልጅ ታቅፋ አየናት። ጌታ ሆይ እናትህን ለመጥራት እንዲህ የሚያስቸግር ከሆነ አንተን ከቶ ምን ብለን እንጠራሃለን? ይህ የቅዱስ ኤፍሬም ጥያቄ ማን ብዬ ልጥራው ስምሽን የሚለውን የእናቶቻችንን መዝሙር ይመስላል። ከዚያም ጌታን እንዴት ችላ ተሸከመችው የሚለውን ነገር ማሰላሰል ይጀምራል። ታላቁ ተራራ ሆይ ታናሿ ብላቴና የተሸከመችህ ራስህን በሚቻላት መጠን አድርገህላት ነው። ታላቁ እሳት ሆይ ታናሿ ብላቴና ተሸክማ ያልተቃጠለችው ኃይልን ትችል ዘንድ አጽንታሃት ነው ይላል። ከዚህ በኋላ የአስራ አምስት ዓመቷ ታናሽ ብላቴና ድንግል ጌታን በወለደች ጊዜ ምን እንደሚሰማት እያሰበ በእርሷ ቦታ ሆኖ ይጨነቃል። እንዲህም ይላል። እናትህ በፍቅርና በፍርሃት ውስጥ ሆና በፊትህ መቆም ይገባታል። ወደ ልጇ የምትጸልይ እናት፣ ወደ እናቱ ተስፋ የሚያደርግ ልጅ የሆነ አምላክ እንደምን ያለ ነው? በማለት ይጀምራል። ከዚያም እናትና ልጁን እንዲህ ያነጋግራቸዋል። እናትህ በብዙ የምስጋና ቃል አመሰገነችህ። ያለ ወንድ ዘር መውለድ ለቻለች ለእርሷ የምስጋና ቃል አይጠፋትም። ድንግል ማርያም ሕፃኑን እያሰበች በመደነቅ ቃል ነደደች፣ እንዲህ ስትል፣ ድንግሊቱን እፀንስ ዘንድ የሰጠኝ ማን ነው ይህንን አንድ ሲሆን የበዛ ታናሽ ሲሆን ታላቅ የሆነ ከእኔ ጋር ሲሆን በሁሉ የሞላ ህፃን የሰጠኝ ማን ነው? በእኔ ማህፀን ውስጥ እያለህ ከእኔም ውጪ በሁሉ ቦታ ነበርክ። በወለድኩ ጊዜ ረቂቅ አምላክነትህም ከእኔ ውስጥ አልወጣም። በእኔ ውስጥ ነህ፣ ከእኔም ውጪ ነህ። ይህ ነገር ለእኔ ለእናትህ ያስደንቀኛል። የሚታየው ሰውነትህን በፊቴ ባየው ጊዜ የማይታየው አምላክነትህን በህሊናዬ አየዋለሁ። ቅዱስ ሆይ በሚታየው ሰውነት ውስጥ አዳምን አየዋለሁ። በማይታየው መለኮት ውስጥ ደግሞ በአንተ ህልው ሆኖ የሚኖረውን እግዚአብሔር አብን አየዋለሁ። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶቼን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታህ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብር ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ ይችላለሁ? ምን ብሎ እንደሚጠራህ አንደበቴ አያውቅም። አላፋት ስሞች ለአንተ አይበቁህም አንተ የእግዚአብሔር ልጅ ስትሆን የሰው ልጅ ነህና የዳዊት ልጅ ስትሆን የማርያም ልጅ ነህና ልጄ ሆይ ከእኔ ጋር ሆነህ ሳለህ ከሰው ልጆች ሁሉ ጋር በመሆንህ አልቀናም ለሚያምንብህ አምላክ ነህ ለሚያገለግልህ ጌታ ነህ ለሚወድህም ሁሉን ያንተ ታደርገው ዘንድ ወንድም ነህ ትላለች የአንደበቶች ሁሉ ጌታን አንደበት እንደሌለው ያደረገው ምን ይሆን ልጄ ሆይ አንተን በድንግልና መጸነሴን ክፉ ሰዎች እየዘለፉ ነው ቅዱስ ሆይ ለእናትህ አንደበት ሁነኝ፣ አንተን ከማን እንደጸነስኩ ይረዱ ዘንድ ተአምርህን አሳይ። ሁሉን የምትወዱ ሆይ ስለ አንተ ብዬ የተጠላ ሆንኩ። ለሰው ልጆች መሸሸጊያ የሆንክ አንተን በመጽነሴ መከራን ተቀበልኩ። አቤቱ በዮናስ ላይ እንደተቆጣ ባህር፣ በእናትህም ላይ ተቆጥቷል። ሄሮድስ የተባለ ማዕበል የባህርን ጌታ ልይዝ ፈልጓል። የእናትህ ፈጣሪዋ ሆይ ወዴት እንደምሸሽ ንገረኝ። ቅዱስ ኤፍሬም በዚህ መጽሐፍ ሌሎች ገጾች እንደምናነበው በሁሉም የወንጌል ታሪኮች ላይ ሌላ ተመስጦ፣ ሌላ ጸሎት፣ ሌላ ትሕትና የሚያሳይ የወንጌል ወንዝ ነው። ውብ ቅኔዎቹን ባነበብን ጊዜ ሁሉ እምባ የሚቀድመን እርሱ በእንባ እየታጠበ ስለ ጻፋቸው ነው። የኑሲሱ ቅዱስ ጎርጎሪዎስ እንዲህ ይላል። በእንባ ሳንታጠብ የኤፍሬምን የማያቋርጡ እንባዎች ለማሰብ አይቻልንም። ለሌሎች ሰዎች መተንፈስ የማይቆም ነገር የሆነውን ያህል እንባም ለእርሱ የማያቋርጥ ነበር። ቀንና ሌሊት አይኖቹ በእንባ ይዋኙ ነበር። እርሱን አግኝቶ በጉንጮቹ ላይ የሚፈሱትን እምባዎች የማያይ ሰው የለም ይላል። አክሎም ስለ ትሕትና የጻፋቸውን ድርሰቶች አንብቦ ትሑት የማይሆን ትዕቢተኛ ሰው ማን ነው? ስለ ምጽዋት የጻፈውንስ አንብቦ በመለኮታዊ እሳት የማይነድ ማን ነው? ስለ ንጽህና የጻፈውን አንብቦ በልብና በመንፈስ ንጹሕ መሆንን የማይመኝስ ሰው ማን ነው ይላል ቅዱስ ኤፍሬም ጥልቅ የእንባ ሕይወት የነበረው ቢሆንም የዚህ ዓለምን ነገር ጨርሶ የማይረዳ ከሰውም ጋር በፈገግታና በለዛ የማይግባባ ሰውም አልነበረም። እንዲያውም የሶርያ ቤተ ክርስቲያን የመዘገበቻቸው የሚታወቁ የለዛው ምልክቶች የነበሩ ገጠመኞችም አሉ። በአንድ ወቅት ጁሊያኖስ የተባለ በኤዴሳ ያለች ገዳማ በምኔት ለቅዱስ ኤፍሬም እንዲህ አለው፣ መግደላዊቷ የጌታን እግር በእምባዋ እንዳጠበች የጌታዬን ስም በመጻሕፍት ሁሉ ላይ ተጽፎ ባገኘሁት ስፍራ በእምባዬ አጥበዋለሁ አለው አለው። ቅዱስ ኤፍሬም መለሰ እግዚአብሔር የተቀደሰ እምነትህን ይቀበልልህ፣ ነገር ግን መጻሕፍቱን አደራ አለው በሽምግልናው ዘመን ደግሞ ለብዙ ቀናት ከጾመ በኋላ አገልጋዩ ከአትክልት የተሰራ ሾርባ በሸክላ ሳህን ይዞለት ሲመጣ ድንገት ተደፋበት ሸክላው ተሰብሮ ምግቡ ሲደፋ ልጁ በድንጋጤ መንቀጥቀጥ ጀመረ ቅዱስ ኤፍሬም የልጁን ድንጋጤ ሲያይ ራታችን ወደ እኛ ስለማይመጣ እኛ ወደ ራታችን እንውረድ ብሎ ወደ ተሰበረ ሸክላ አጎንብሶ ከተሰበረው ሸክላ ላይ ከመሬት አንስቶ በደስታ መብላት ጀመረ ቅዱስ ኤፍሬም እርሱ ከነበረው ለዛና ፍቅርን የተሞላ አኗኗር በተጨማሪ ማንንም ሳይንቅ ከሌሎችም ይማር ነበር። በአንድ ወቅት ወደ ኤዴሳ ገና በመጣበት የወጣትነቱ ወቅት አንዲት ሴተኛ አዳሪ አፍጥጣ ተመለከተችው። እርሱም አፍሮ አቀረቀረ። ቀና ሲል ድጋሚ ታየዋለች። ይህን ጊዜ ለምን አፍጥጠሽ ታይኛለሽ? አላት። እርሷም ሴት የተፈጠረችው ከወንድ ነውና አየው አንተም ከመሬት ተፈጥረሃልና መሬቱን እይ አለችው። በዚህ ንግግሯ እጅግ ተደንቆ በእርሷ ሐሳብ መነሻነት ታላቅ መጽሐፍን ጽፎ ነበር። የሶርያ ቤተ ክርስቲያን ይህ መጽሐፍ ቅዱስ ኤፍሬም ከጻፋቸው መጽሐፍት ሁሉ ወደር የለሹ ነበር ብትልም የመጽሐፉን ቅሪት እንኳን ማግኘት ግን አልቻለችም። ቅዱስ ኤፍሬም በትሕትናው ጥልቀት በሕይወት ዘመኑ ከዲቁና ያለፈ ማዕረገ ክህነት እንኳን ለመቀበል እምቢ ብሎ ነበር። እርግጥ ነው በእኛ ቤተክርስቲያን ውዳሴ ማርያም ትርጓሜ በሚተርከው በሶሪያ መዛግብትም ቅዱስ አምፊሎኪየስ በመዘገበው የአንዲት በደሏን ጽፋ ንስሐ የገባች ሴት ታሪክ መሠረት ቅዱስ ኤፍሬም የሚናዘዝበት ቅስና እንደነበረው የሚያመለክቱ ፍንጮች ቢኖሩም ብዙዎቹ ታሪክ ጸሐፍት ግን በዲቁናው ብቻ እንደ ጸና ይመዘግባሉ። በአንዲት ከተማ ጳጳስ አድርገው ሊያሾሙት ሰዎች እንዳሰቡ በሰማ ጊዜ እንዲንቁት እንደ እብድ ጨርቁን ጥሎ እስከ መሄድም ደርሶ ነበር። ቅዱስ ኤፍሬም በማዕረግ ከፍ ያለ ሹመት ባይሾምም በኖረበት ዘመን በሰዎች ሁሉ ልቦና ከወጣትነቱ እስከ እርጅናው ድረስ ትልቅ መወደድና መከበርን የተጎናጸፈ ነበር። በዘመኑ የነበሩ ከሃዲያንን በቅኔ ውበት፣ በብዕሩ ጥልቀት አድማጭ አሳጥቶ ድል የነሳም ነበር። በክፉ ስሙን የሚያነሱትን ሰዎች እግዚአብሔር በተአምራቱ እየነቀለ ያከብረው ነበር። በአንድ ወቅት አንዲት ከባለጸጎች የተወለደች ልጃገረድ ከሌላ ኤፍሬም ከሚባል የቤተ ክርስቲያን ጠባቂ ጋር በፍቅር ተወድቅና ከጋብቻ በፊት ታረግዛለች። አባቷ አዝኖና ተቆጥቶ ሲጠይቃት የጸነስኩት ከቅዱስ ኤፍሬም ነው ብላ ተዋሻለች። ቅዱስ ኤፍሬምም በጳጳሱ ተጠርቶ ሲጠየቅ አዎ፣ እኔ ነኝ ይቅርበሉኝ አለ። ልጁን እንዲያሳድግም ተፈረደበት። ልጁን እየያዘ መቅደስ ውስጥ በሕዝብ ፊት ጸልዩልኝ እያለ ይሄድ ነበር። በመጨረሻ ግን የሕዝቡ ጥላቻና ሐሜት ከገደብ አለፈ። ይህን ጊዜ በሕዝቡ ፊት ገና ከተወለደ ወራት ያልሞሉትን ሕፃን ከፍ አደረገና አንተ ሕፃን ሆይ ሰማይና ምድርን በሠራ በሕያው እግዚአብሔር ስም አምልሃለሁ አባትህ ማን ነው ብሎ ጠየቀው። ሕፃኑም የቤተ ክርስቲያን ጠባቂው ኤፍሬም ነው ብሎ በዚያች ሰዓት ነፍሱ ከስጋው ተለየ። የልጃገረዷ ወላጆች ከእግሩ ስር ተደፍተው ይቅርታ ለመኑት። ሕዝቡም ስለ በደሉ ተጸጽቶ ቅዱስ ኤፍሬምን ከፊት ይልቅ አከበረው። ቅዱስ ኤፍሬም በዘመኑ ጌታ ሆይ በአንድ ወቅት አንተም ሕፃን ሆነህ እንደነበር አስበህ ሕፃናት ልጆቼን ጠብቃቸው፣ ሕፃንነታቸውን እንዳንተ ሕፃንነት አድርግላቸው እያለ ከሚጸልይላቸው ሕፃናት ጀምሮ በሁሉ የተወደደ ነበር። የሴት ልጅን ሐዲስ ኪዳናዊ ክብር እጅግ የተረዳው ይህ አባት ሴቶች በቤተ ክርስቲያን የዝማሬ አገልግሎት እንዲተጉ እጅግ ብዙ የለፋና የመዘምራት ባለውለታ ነበር። እርሱ ባለበት ከተማ ድሆች እንዳይቸገሩ እጅግ የሚጨነቀው ቅዱስ ኤፍሬም የሚወዱትንና ስጦታ ሊሰጡት የሚለምኑትን ባለጸጎች ለእኔ የምታደርጉልኝን ለድሆች አድርጉ እያለ ይማጸን ነበር። ተሰሚነቱን ተጠቅሞ ብዙ ድሆችን ይረዳ የነበረው ይህ አባት የሕይወቱ ማለፍ ምክንያት በነበረው ወረርሽኝም ሕሙማንን ሲያስታመም ያሳለፈ ሩኅሩህ አባት ነው። በዚህም ስለ ምጽዋት መቀኘት ብቻ ሳይሆን ለምጽዋት መሥዋዕት መሆን የቻለ መሆኑን አሳይቷል። ይህንን ሁሉ የቅድስና ትሩፋት የሠራው ቅዱስ ኤፍሬም እስከ ሕይወቱ ፍጻሜ ድረስ እንደኛ እንደ ኀጢአተኞቹ የነፍሱ ነገር ያሳስበውና በትሕትና የሚጨነቅ ነበር። ይህንን ጸሎቱን የዚህ ጽሑፍ መቋጫ አድርጌዋለሁ። ጌታ ሆይ በሄድኩበት ውጣውረድ የተሞላ መንገድ እምነቴ ደከመ። መንገዱ የሚወስደኝም በግራ ወደሚቆሙት በደጅ ቆመው ክፈትልን ሲሉ አላውቃችሁም ከምትላቸው ወገን ሊሆን ነው። ጌታ ሆይ እኔ አውቀሃለሁ፣ አንተ ግን አላውቅም ትለኝ ይሆን? አቤቱ በአንተ ለማምን ለእኔ ለኀጢአተኛው ራራልኝ። ብበድልህም እንኳን አሁንም በርህን እያንኳኳው ነው እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው፣ ይላል ቅዱሱም። የቅዱስ ኤፍሬም ረድኤት በረከት ከሁላችን ጋር ይሁን። ሰላም፣ እግዚአብሔር አይለየን። አሜን።